የግብፅ ቤተክርስቲያን ተሞክሮ ላይ አንድ ትንሽ የዘለልኳት ሁለት ደቂቃ ማትፈጅ ነገር ላቅርብ። የካህናቱን አገልግሎት አንደኛ ያልተማረና አንድ ዲግሪ የሌለው ሰው ካህን መሆን አይችልም። መጽ አምስት ዓመት ቅድም ነግሬያቸዋለሁ። ገዳማቱ ለቤተክርስቲያኒቱ ምን አስተዋጽኦ አደረጉ ብዬ ስናገር ምንድን ነበር ያልኩት? ክህነቱን በመቀደስና የመጽሐፍ ቅዱስ ትምህርት ቤት በመሆን ነው። ስለዚህ ገዳም ውስጥ ካሉት ኮሌጆች በአንዱ አምስት ዓመት ያልተማረ ሰው ካህን መሆን አይችልም ግብፅ ውስጥ። አንድ ካህን ነጋዴ መሆን አይችልም። የመንግሥት ሰራተኛ መሆን አይችልም። በቃ ክህነት የሚሰራው ለክህነት ነው። ታውቁታላችሁ እንግዲህ አባቶቻችን በቤተ መቅደስ በቅዳሴ ጊዜ ምንድነው የሚባለው? አለ ወይ እዚህ የኔ ጸጎ ከክህነት ለላይ ካኒ ከንጹሐን ለለ ይገብሩ ግብረ ክህነት ሁሎ ጊዜ በቤተ ክርስቲያን ከቅድስት ነው። የክህነትን ስራ ለሚሰሩ ለንጹሐንን አገልጋዮችህ ክህነትን ሰጠህ ነው የክህነትን ስራ ለሚሰሩ ነው እንጂ የንግድ ስራ ለሚሰሩ አይደለም። የክህነት ስራ ክህነት የሚሰጠው ክህነት ሊሰራበት እናም አይነግድም። የፈለግ ነገር ቢሆን አይሰራም። ዶክተሪውን ፒኤችዲ ይኖረው፣ በቃ ይቀድሳል፣ ያስተምራል። ይሄ ነው። አንድ ካህን ከምዕመናን ቤት ሲሄድ የሚጠይቃቸው ስምንት ጥያቄዎች አሉ። በሶስት አበይት ክፍላት የተከፈሉ ናቸው። ፊዚካል ሄልዝ ሜንታል ሄልዝ እና ስፒሪቹዋል ሄልዝ ይባላሉ። ሶስቱን መሰረት አድርገው ስምንት ጥያቄዎች ይካተታሉ። ፊዚካል ሄልዝ ማለት አካላዊ ጤንነታችሁ ደህና ነው ወይ፣ ሀብት አላችሁ ወይ ብሎ ይጠይቃቸዋል። ሀብት አላችሁ ወይ፣ በልታችሁ ታድራላችሁ ወይ፣ ስራ አላችሁ ወይ ብሎ ይጠይቅ። ሜንታል ሄልዝ መጽሐፍ ቅዱስ ትማራላችሁ ወይ፣ የቤተክርስቲያን ትምህርት ትማራላችሁ ወይ፣ መጻሕፍትን ታነባላችሁ ወይ ሁለት ጠይቃቸዋል። ስፕሪቹዋል ህልዝ ጠይቃቸዋል። ትቆረባላችሁ ወይ ትጸልያላችሁ ወይ፣ ቤተ ክርስቲያን ትሄዳላችሁ ወይ፣ ከጎረቤት ጋር በፍቅር ትኖራላችሁ ወይ፣ አስራት በኩራት ታወጣላችሁ ወይ፣ ከቤተ ክርስቲያን ጋር ያላችሁ ህብረት ምን ያህል ነው? ሁለት ጠይቃቸዋል። አንድ ካህን ቢበዛ ከአንድ ምእመን ቤት ከደቂቃ በላይ መቀመጥ የለበትም። እነዚህን ጠይቆ ረጅም ትምህርት መስጠት ካለበት ብቻ ነው። ለምን እያወራ እነሱንም አወዘን የለበትም። እሱም ብዙ ከተናገረ ኃጢአት ሊገኝበት ይችላል። ይሄንን የሰሩት የት ነማን ናቸው ሲባል ገዳማት ፈልፍለው አስተምረው ለክህነት ያበቋቸው ካህናት ናቸው የሚሰሩት። የህንዶቹ ደግሞ ምን እንደሚያደርጉ ደግሞ እንናገር። አንደኛው የካህናት አገልግሎት ህብረታዊነት ነው። 1983 ዓ.ም ምረት ሴንት ቶማስ ኦርቶዶክስ ክለርጂ አሶሲሽን የሚባል የካህናት ህብረት አቋቋሙ። የቅዱስ ቶማስ የክህነት አገልግሎት ህብረት የሚባል ነው። የዚህ ምንድን ነው የሚያደርገው እርስ በርስ መገናኘትና ሀሳብ መለዋወጥ ልካው እንደተደረገው እኔ ብፁዕ አባታችን አቡነ አብርሃምን ሳልናገር ማለፍ የማልፈልገው በዚህ ሁል ጊዜ እንደው እንደ ተማሪነታችንም ከጉባኤ ቤት መምህራን ጋር ስንገናኝ የምንገበገብበትን ስራ ስለሰሩ ይሄ ታሪክ ሲሆን፣ እግዚአብሔር ከፈቀደ ቆይተው ኑረው እንዲያዩት ደግሞ እንደወደደ ነው። እድሜ እሱ ነው። አልፈው እንኳን ቢሆን በነፍስ ያዩታል ብዬ አስባለሁ። ሊቃውንትን ሰብስበው በማደራጀው ተወትና በማወያየት የቅዱስ አባታችንም ፈቃድ ነው፣ መነኮሳት እንዲደራጁ በማድረግ ይሄ የገዳማ ትብረት እንዲጸድቅ በቅዱስ ሲኖዶስ በማድረግ አሁን ይሄ ነው። እርግጠኛ ነኝ ቤተ ክርስቲያን የሚያሻግራት ይሄ ነው። ይሄ ንግግሬ ከሰላሳ ዓመት በኋላ ቢፈተሽ ይገኛል። እነሱም የጀመሩት ከዚህ ጀምሮ ነው። ቤተ ክርስቲያን የወረድባቸው ወረደችባቸው ሁለቱ ሰንሰለቶች እነዚህ ናቸው። ይሄን ነው የሰሩት እርስ በርስ መገናኘትና ሐሳብ መለዋወጥ፣ እንደሰሞኑ ለቅዱስ ሲኖዶስ ግብዓት የሚሆኑ ተመካክሮ ማቅረብ ሐሳቦችን፣ የራሳቸውን ደህንነት መመካከርና መጠበቅ ኃጢአት አለበት እገሌ ምን ሆኗል? እርስ በርሳቸው ኦ ካህናት አንትሙ ተናጸሩ በበይናቲክሙ ማድረግ ያለ ቅዱሳት መስፈስ በቅዳሴ ካህናት እርስ በርሳቸው ተያዩ ነው ይታያሉ። ያንደሩ በዓመት የአንድ ወር ደመወዛቸውን ካህናት በመዋጣት በየትኛውም ከፍተኛ ችግር ቢገጥመው ማንኛውም ካህን በነጻ እንዲታከም ያደርጋሉ። የበላይ ጠባቂው ቅዱስ ፓትርያርኩ ሲሆኑ ከዓላማዎቹ አንዱ በሁሉም መስክ እንደሚገባ እንዲያገለግሉ በዓመት ሶስት ጊዜ ታህሳስ፣ ጥርና ሚያዝያ ተገናኝቶ ማቀድ፣ መገምገም፣ መተግበር በግንቦት በዓለ ጰራቅሊጦስ ከመድረሱ በፊት በቤተክርስቲያን ሁለንተናዊ ጉዳይ ይመክርና ለቅዱስ ሲኖዶስ ያቀርባል። ኖላዊነት ካህናት ለመጠበቅ የሚያደርጉት ነው። አንድ ካህን ቢያንስ አንድ ዲግሪ እና በመጽሐፍ ቅዱስ ትምህርት የተመረቀ መሆን አለበት። አንድ ካህን በአንዲት ቤተክርስቲያን ለሶስት ዓመት ብቻ ነው የሚያገለግለው። ለሶስት ዓመት ለምን? ከዚያ በኋላ ደግሞ በሌላ ቦታ ደግሞ እንዳይሰለች ችግርም እንዳይፈት ዓመት እንዳገለገለ በሚቀጥለው ዓመት ለዚያኛው ደብር ሪፖርት ይደረጋል። በሚቀጥለው ዓመት እገሌ የእናንተ አባቱ ነው፣ ይመጣል ተብሎ ለምዕመናን ይነገራቸዋል ማለት ነው። ከዚያ በኋላ ሀሳብም ካላቸው ይናገራሉ። ለዚያ አባት የሚያስፈልገውን ነገር ተዘጋጅተው ይከርማሉ። ለልጆቹ ለቤቱ የሚያስፈልገውን ሁሉ ምዕመናን ተዘጋጅተው ይጠብቁታል። እና በጣም የሚደንቀው የቤት ለቤት አገልግሎት አላቸው አሁንም ቢሆን ምንኩስናው ሲጠነክር ክህነቱ ደግሞ ይጠነክራል ክህነቱ ሲጠነክር የትዳር ህይወት ይጠነክራል ትዳሩ ሲጠነክር ትውልድ በሙሉ ጠንክሮ ይቀጥላል እኛም ይህን ነው መስራት ያለብን የቤት ለቤት ትዳሩ ከወደቀ ምንኩስናው ማይረባም ክህነቱ አይረባም ምን አደረጉ ካህናት የቤት ለቤት አገልግሎት በሳምንት ሶስት ቀን ይሰጣሉ ይህን መርሃ ግብር ምንድን ነው የሚያደርጉት ግንዛቤ መስጠት፣ ቤተሰቡን መገምገም። መጀመሪያ ኢቫሉዌሽን የሚባል አለ። ይገመግሙታል። በኦርቶዶክሳዊነት የቆመ ቤተሰብ ነው ወይ ተብሎ ልጆቹ፣ ትዳር፣ ሚስት፣ ባል ይገመግማሉ። መምራት ጋይዳንስ ይሰጡታል፣ ይመሩታል፣ እንዲያርጉ እንዲያርጉ ብለው። ከዛ ኢንሃንስ የሚባለው ነው፣ ያሳድጉታል፣ እንዲያድርግ ያርጋሉ። ካህናቱ ይህን እንዲፈጽሙ የሚያስችላቸው የቤተ ክርስቲያን የሰው ኃይል ማብቂያ መምሪያ ወይም ሚኒስተር ኦፍ ሂውማን ኢምፓወርመንት የሚባል አላቸው። የሰውም ሀብት ማብቂያ መምሪያ የሚባል እግዚአብሔር እንግዲህ ከረዳን፣ ይህም ደግሞ በእኛ ቤተክርስቲያን ይመጣል ብዬ አስባለሁ። የሚሰሩ ተግባራት አሉ። ይሄ የሰው ኃይል ማብቂያ የሚባል የሚሰራው ከሀይናት ከዚህ መምሪያ ጋር ሆነ የሚሰጡት የአገልግሎት ተግባራት፣ ሁማን ዌልፌር የሚባል አለ። የሰዎችን ደህንነታቸውን ያረጋግጣሉ። ክርስቲያኖች በደህና ሕይወት እየኖሩ ነው ወይ? ሁማን ሪሶርስ ትሬኒንግ የሚባል አለ። የሰው ኃይል ስልጠና ማዕከል ማለት ነው። ማንኛውም ክርስቲያን እንዲሰለጥን ያደርጋል። ወጣቱ በወጣትነት ሁሉም ሰው ስለ ቤተ ክርስቲያኑ በቂ መረጃ፣ እውቀት፣ አቅም እንዲኖረው ገንዘብ ከሌለው ባለሀብቶች አበድረውትም ቢሆን የራሱ መተዳደሪያ እንዲኖረው የሰው ኃይል ማብቂያ ፕሮግራም አላቸው። ከዚያ ሁማን ሪሶርስ ኢንላይትመንት የሚባል አለ። አብርሆት ውስጥ ማስገባት፣ ዘመኑን ማስረዳት፣ የሰዓት አጠቃቀም፣ የጊዜ አጠቃቀም። ኢሞሽናል ኢንቴሊጀንስ የሚባል አለ። አይምሮን ስሜትን መግራት፣ ራስን መግዛት፣ እንዲህ ያለውን ሁሉ ዘመኑን የዋጀ ትምህርት ያስተምሯቸዋል። ሂውማን ሪሶርስ ካውንስሊንግ ጋር የሰው ሀብት አማካሪነት፣ ሂውማን ሪሶርስ ዳታ ባንክ የሚባል አለ። ማንኛውም ክርስቲያን መዝግበው ያውቁታል። በጠቅላይ ቤተ ክህነት በቅዱስ ሲኖዶስ ደረጃ የሚያጨስ ይሁን የሚሰክር ይሁን የሚያመነዝር ይሁን ሌባ ይሁን ጠንቋይ ይሁን ያገባ ይሁን ወንበዴ ይሁን ሁሉንም ክርስቲያን ቆጥረው ያውቃሉ። በዚህ የሚፈጸሙ የኖላዊነት ፕሮጀክቶች እነዚህ ናቸው። ሶስት ፕሮጀክቶች ይሰራሉ። ፕሮጀክት ኦፍ ፋሚሊ ዌልፌር የቤተሰብ አስተዳደር ደህንነት ይሰራል። አንቲ አዲክሽን ይሄ ምንድን ነው? ከሱስ ማገገሚያ ማዕከል ይገንብተው በሱስ የተያያዙ ወጣቶችን በሙሉ ሰብስበው ማገገሚያ ውስጥ አስገብተው እንዲድኑ ያደርጓቸዋል። ለሱ ገዳማት ማዕከል ናቸው። እያንዳንዱ ገዳም የሱስ ማገገሚያ ስራ ላይ ተግቶ ይሰራል። አሁን እንግዲህ እና እኛ ሁላችንም እያንዳንዱ ገዳም ከሱስ ማገገሚያ፣ የህፃናት ማሳደጊያ፣ የአረጋውያን መጦሪያ ትምህርት ቤት ህፃናትን ክረምት ክረምት ማክረም የዩኒቨርሲቲ ተማሪዎችን ክረምት ማስተማር ይህን ከሠራን ነው ቤተ ክርስቲያኒቱን ለዘመናት የምትታደገው። ክርስቲያን ፓሬንቲንግ ወይም ደግሞ ክርስቲያናዊ የልጆች አስተዳደግ ይህን ይሰጧቸዋል። ይሄንን የሚሰራው ጠቅላይ ቤተ ክህነት ነው አቅዶ፣ ቅዱስ ሲኖዶስ ይሰራል።